ሳሮን እንግዲህ ከአንዳይሊው ሶስት ጊዜ የራሷ ወንጀል ጠልፎ እየጣላት ነው። ሁልጊዜም ጊዜም አንድ ነገር ስታቅድ መልሶ ጉድጓድ እየከተታት ነው። አይገርምም። ዛሬ እንግዲህ ህይወትን አባረራለሁ ብላ ተመልሳ እንዳትገባ በሩን ልዝጋው እያለች ስትንከረፈፍ ፈጣሪ በደንደሷ አድፍት ታደረጋት፣ ለሌላም ሰው መከራ ሆነች። ከዚህም ቀደም አይተናል እንግዲህ፣ ዛሬ ደግሞ ህይወትን ተመልሳ ወደ ቤቴ እንዳመጣ እያላይ ሰትን ከረፈፍ በደል እንደሷ ወርቃለች። እንግዲህ ትሞት ትዳን ከባድ ነው። ሲቀጥል ደግሞ ሳሚ እንግዲህ እሩትን በመከታተል እባዶ ብሎኬት ቤት ሄዷል። እዛ ሲሄዱ ግን የሳሮን የሂዊ ልጅ ወስዳታለች መልሳ እናም ሳሚ ደግሞ ተከታትሎ ሄዶ እያንዳንዱ እርምጃቸውን ነበረ፣ ግን ያየውን ማመን አቃተው። ሩት አለ የሩት ወንድም ሳሚን ስላየው አስመልጦ ይዟት ጣፋ። ግን ሳሚ የዋዛ አይደለም። በስተጀርባዋ የሆነ ነገር ተደብቋል ማለት ነው። በቅርቡ አሁን ብጠይቃት፣ እኔን መልሳ በጥያቄ ታፋጥጠኛለች ስለዚህ ለሁሉም ጊዜ ያለው ጊዜ ይፈታዋል ብሎ ዝም አለ። ሳሮን ደግሞ ሳትታመም ታምም ያለው እያለች እያስመሰለች ከጥያቄ ለመዳን እንዲሁም ደግሞ ሳሚ ጥያቄ ስላበዛባትና ስለነቁባት የቤቱ ሰው በሙሉ ራሷን የታመመች አስመስላ ቀይ ከለር እየተጠቀመ ደም እንደነሰረው ትሆናለች። እናም ሳሜ ሲጠይቃትም አመመኝ ብላ ወደቀች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊ ሰላማችሁ ይብዛል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የህይወት መንገድ ቀጣይ ፓርት ይዘን መጥተናል ማለት ነው። ሳሮን እንግዲህ በገዛ እጇ ፈጣሪ ተአምሩን እያሳያት ይገኛል ማለት ነው። ይሄ ነገር ምንም ድራማ ቢሆን ልንማርበት ይገባል። ለጊዜው ብዙ ነገር ብዙ ወንጀል ልንሰራ እንችላለን። ነገር ግን ምንም ቢሆን ምንም በፍጹም አንድ ሰው ከወንጀሉ እርቁ አይርቅም። ከፈጣሪ ከሰው ልጅ ቢደበቅም ከፈጣሪ አይደበቅም። ፈጣሪ ደግሞ እንደኛ ችኩል አይደለም። ጊዜ መልስ ይሰጣል። ፈጣሪ በጊዜው መልሱን ይሰጣል። እንግዲህ ዛሬ ሳሚና ሩት እየተከታተሉ እዛ ባዶ ብሎ ብሎኬት ቤት ሄደው ነበረ። ከዛም የሳሚው የሩት ወንድም ሳሚን ስላየው እሷን ያፈነ አፍና አድርጉ። ከዛም ሳሚ ወደ ጎን ሲፈልጋቸው ላጥ ብለው ወረዱ። ሳሚ ደግሞ ሩትን አያት። ያየውን ነገር ማመን አቃተው ሩት አለ። ከዛም ተመልሶ ቃስ ብሎ መውረድ ጀመረ። እናም የሆነ ነገርም አለ በማለት እቤት ሁለቱም ደረሱ። ከዛም ሳሮንም ተኝታለች። ሂወት እና ዳዊት ደግሞ ዳዊትም ምግብ ለሳሮን ጁስ ሊገዛ ሂዷል። እናም ህይወት ደግሞ ክችን ነበረች። ዛሬ ደግሞ ማንም ሰው የለም እንዴ አላት። ሳሮንም አሞኛል ብላ ተኝታለች። እኔም አንተ ጋር ነው የመጣሁት፣ ለምን ትጠይቀኛለ? ገና መጣሁ አደለ? አለችው። እሺ እሱን ተዩና የት ነበር? አላት። ከዛም ለምን ጠይቀኝ። የሆነ ቦታ የሆነ ባዶ ጓደኛ ቤት እያሰራች እዛ ባዶ ብሎኬት ነበር። እዛ ሂጅ ላይ ሂጅ አለችው። አይደል አላት። አዎ እሺ። ሳሮን የት ነች? ሳሮን ለመፈለግሻት? ሌላውን ተዩና አላት ለሆነ ነገር መቼም ያው እያወክ ገምት። ይሄን የጅል ግምትህን፣ ብር ልጠይቃት ነው አለችው። ብሩ ምን ያደርግልሻል አላት። አንተ ብቻ ነህ እንዴ ብር የሚያስፈልግህ? እኔም ያስፈልገኛል አለችው። አንድ ነገር ልጠይቃት አልጠይቃት እያልኩኝ ነበር አላት። ጠይቀኝ ተመልስላሉ ማቀው ከሆነ አለችው። አይ እሱን ተይው አለ። ከዛም ግን እግርሽ ቆሽሿል ጫማሽን አይተሸዋል አላት። የሆነ ጓደኛ ቤት እየሰራች ስለነበረ እዛ ሂጅ ነው፣ አረሱሬሽም እንደዛ ነው ጓደኛሽን ሰላም በይልኝ አላት። ከዛም እሺ ብላ ጥላው ተነስታ ሄደች። ከዛም እንግዲህ ህይወት እሳሮን ክላሲዳ ከመሄዷ በፊት ግን መጀመሪያ ላይ ዳዊትና ህይወት ሳሮን አልተነሳችም፣ አመማት አይደል አለ። በጥፌ ስለመታት ተጸጽቷል። አዎ እስካሁን አልተነሳችም። እናም እሷ እኮ ግን እህትህን መማታት የለብህም ነበር ዳዊት አለችው። እንዴ ያረገችው እና ምን ላርግ? እህቴ በጤና አይደለም። ሌላ ሰው ለመግደል ደግሞ እየፈለገች ነው። አስበሻዋል? ይሄ ነገር ታዳ ዝም ይባላል? እና በጥፊ መልስ ነው አለችው። ቢሆንም አለ ተጸጽታ ስለመታያት አይደል አለች። ከዛም ምን ላድርግ ይሄ ወይ እህቴማ ጤነኛ አይደለችም። በቅርቡ እናቴ ጋር ይዤ መሄድ አለብኝ አለ። ከዛ እሺ አሁን ሄድና ጠይቃት አለች። ምንድን ነው እስካሁን ድረስ ያልተነሳችው? ስለዚህ ሄደህ ጠይቃት ስትለው እህቴ አስበሸዋል ለደቂቃ እንኳ ከስራ አርፍዳ ማታቀውን እንደዚህ የተኛችው አለፍ። እሽ በቃ አሁን ልቅስ ሄደን ብናያት ነው የሚሻለው ብላ ሄዱ። ሳሮን ግን እየዋዛ አይደለችም። ፍንቶ የሚባለውን ቀይ ከለር አድርጋ ነሰረይ በማለት አስጨነቀቻቸው። ከዛ ሩትም ሐኪም ቤት ይዞች ልሂድ አለቻት። ይዘንሽንህር ስትላት አልፈልግም ብላ ሩት ላይ ጥላቸዋን አሳየች። ከዛ ሩት ማይሌ ህይወት ህይወት ላይ ጥላቸዋን አሳየች። ከዛም ቀጠለችና ዳዊት በቃ ሮት አንቺ ተይው እኔ እሄዳለሁ በቃ አንቺ ተያት አለ። ከዛም ሩት ደግሞ መጣች። አመምሽ እንዴ አለቻት። አዎ አሞኛል አለች። ከዛም እሺ በቃ አሉ ይውይም ከቤት ከሳሎን ክላስ ወጣች። በቃ መተኛት ነው የምፈልገው ምንም አልፈልግም አለችው ዳዊትን። እሺ በቃ እኔ ፍራፍሬ ላምጣና፣ ሩት ህይወት ደግሞ ጁዝ እንድሰራልሽ ላድርግልሽ ዶክተሮቹ ፈሳሽ ጠጭ ተብለዋል ተብሎሻል አይደል አላት። እሺ አለች። ተኛች። ከዛም እሳሎን ሄዳ ቆጭ አለች። ዶክተሮቹን ያዘዙላትን መድኃኒት፣ አውቃ ነው እነሱ አውቀው ስለሆነ እሷም አውቃ ስለሆነ የሚሰጣትን መድኃኒት እየተጠቀመ እየመሰለች ትጥላለች። እናም ሩት ተደረሰችባት። እንደዚህ ስታይ መድኃኒቱን ጥላለች። ከዛም በእግሯ ተጫነችው። እህት ያልተሻለሽም አለቻት። አሞኛል፣ አሁን ግን ትንሽ ቻል ብሎኛል አለች። መድኃኒትሽን ተጠቀምሽ? አዎ። እሺ። ለምን እግርሽን ሰቅለሽ አተኝም አለቻት? እሺ። አሁን እንደዚህ ጥሩ ነው ትንሽ ውሃ ታመጭልኝ ካላስቸገርኩሽ አለች። እሺ በቃ ችግር የለውም አለቻት። ከዛ ሩት ውሃውን ልታመጣ ስትሄድ እሷ መድኃኒቱን በእግሯ ያረገጠችውን ወደ ሰፋው ስር አስገባች። ሩት ውሃውን ይዛ መታ ስትሰጣት ጎንጨት አለች አለችና፣ በቃ ለዚህ ነበር አንጭልኝ አለች ያልሽኝ አለቻት። ሩት በቃኝን ይወድ ደግሞ አትርሽ እንጂ ዶክተሮቹ ፈሳሽ ጠጭ እንዳሉሽ አለቻት። አረ እየቀለድኩ ነው ይበቃኛል እጠጣለሁ አለች። አሁን እክላሴ ገብቼ ልተኛ ብላ ሄደች። ሩት መድኒቱን አነሳችና ከአንቺ ውሸት የዶክተሮቹ እንደዚህ እየሄዱ ያልታዘዘላቸውን መድኒት እየተሰጡ ነው ህዝብ የሚያልቀው አለች። እንግዲህ ህይወት ደግሞ ያንን ጁዝ ሰራች። እናም ከዛ በስተመጨረሻ እሳሮን ጋ ሄደች። እሳሮን ጋ ሄዳ ምን ትፈልጋለሽ? ምግብ ምን ልስጠሽ አለቻት። እንደዛ እያለቻት እያለ አንቺ ሰይጣን በራብ ልትገልኝ ነው እንዴ ውጭ ላይ ከዚህ አለች። ከዛ ዳዊትና ሩት ሲመጡ ይው በራብ ልገለኝ ነው በራብ ልትገለኝ ነው እሺ ይው ስንት በቃ አለች። ምን አለ ዳዊት አረ ምን እያልሽ ነው ሳሮን? እንዴ ተኝታሽ ስለተነሳሽ ረስተሽው እንጂ አሁን አምጥቼልሽ አልፈልግም ውሰጂ ብለሽኛል እንዴ፣ ምንድን ነው አለቻት። ከዛም ህይወት ትዕግስቷ አለቀ። አያችሁ ጭራሽ ልትሰርበኝ ነው አለች። ከዛም እጭ በቃ የራሰች ጉዳይ። ሳሮን በጣም አበዛሽው። ከዚህ በኋላ አንቺ ማየት አልፈልግም። በቃኝ አንቺ እኔ ላይ መጥፎ ነገር ብዙ አድርገሻል፣ ግን ደግሞ ትንሽ መልካም ስራዎችሽን እያየሁ ከዚህ በላይ መሰቃየት የለብኝም፣ እሄዳለሁ ብላ ወጣች። ከዛ ዳዊት ሩት፣ አንቺ ሳሮን ጋር ተቀመጪ፣ እኔ ደግሞ ህይወትን አረጋግቻ ልምጣ ብሎ ሄደ። ከዛ አየሽ፣ ይች ሰይጣን አንድ ቀን ብተኛ እየተጫወተችብኝ ነው አለቻት። እፍ፣ ሳሮን አሁንስ በዛ፣ እጅ የዝቤ ነገር በዛ፣ ብላ ሩትም ጥላት ሄደች። ከዛ ሳሮን ደስ አላት። ደውላ ዛሬ አኩርታችሁኛል፣ ዛሬ በጣም ደስ ብሎኛል። ልጅቷን አሁንም በደንብ ተከታተሉ፣ በደንብ ያዟት፣ ወደፊትም ታኮሩኛላችሁ፣ ተጠንቀቁ አለች ህፃኗን ልጅ አግታ። ከዛም በኋላ ስልኩን ዘጋች። እናም ቀጠለችና ሩት እንግዲህ ከቤት ወጣች። ከዛም ህይዊ ጋ ስትሄድ ዳዊትን እሄዳለሁ እያለች አስቸግራለች። ሩትና ዳዊት ህይዊን መለመን ጀመሩ። ህይዊ ደግሞ ከዚህ በላይ መታገስ አልችልም በቃኝ፣ ጎዳና ማደርም እየለመርኩት ነው፣ ሰላም አለው አለች። ከዛ በፍጹም አይሆንም ብሎ ዳዊት ያዛት። እሩት ደግሞ እዩልሽ ህይዊ ዛሬም ብቻ ደሪና፣ ተረጋጊ፣ ለሌላ ጊዜ አስበንበት፣ ቤት እንከራይልሻለን አለቻት በፍጹም ጎዳናውን እንዲ የለመድኩት ነው። በቃኝ፣ እውነት በቃኝ። ሩት አንቺን ኳ ተረጂ ልትገለኝ እኮ ነበረ፣ አሁን ደግሞ ትገለኛለ፣ ስለዚህ አለች። ከዛም ዳዊት በጣም አዘነ። ሩትም እሺ በቃ አለችና ለቀቀቻት። ሳሮን አሞኛል ያለችውን ከአልጋ ላይ ተነስታ በቃ ተዋት፣ ትሄድ ትሄድ፣ ልቅቋት፣ ልቅቋት አለች። ከዛ ሁለቱም ዘወር ብለው አዩት። አይገርምም። በቃ እንዳትመለስ እኔ በሩን ልዝጋው ብላ እየተንከረፈፈች ስትሄድ ከእግሯ ነቅሎ በደንብ ተሷ ጣላት። አሁን ሁላቸውም ደንግጠው እሷ ላይ ተረባረቡ። ሳሮን፣ ሳሮን፣ ሳሮን አለ ዳዊት። ከዛ ሩትም ልታነሳት ሞከረች፣ ነገር ግን ልትነሳላቸው አልቻለችም። አይገርምም ሁለት ቀን ሙሉ አሁንም፣ መጥፎ ስራ እህትና ወንድሟን እንድትገል ሁሉ ደርሳ ነበር። አሁን ደግሞ ያ በዛ ልማር ብላ የፈጣሪ ተአምር በራሷ ላይ መጣ። አሁን ደንደሷን መቷታል። ደረጃው ትሙት ትዳን አይታወቅም። ሂወይም ደንግጣ ተመልሳ ልታነሳት ሞከረች። ልበ ንጹህ ፈጣሪ ሁል ጊዜም ያስባታል፣ አይረሳትም። አይገርምም። ስለዚህ አንዳንድ ጊዜ ምን ድራማ ሆኖ እኛን ለማስተማር ነው፣ መጥፎ ሰዎችንም መልካም ሰዎችንም። ስለዚህ መማር ግድ ይለናል ባይ ነኝ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። አሰላሙ አሌይኩም።